የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹም በቅድሚያም የትግራይ ጊዜያዊ መንግስት ምክትል ፕሬዚደንት ጀኔራል ታደሰ ወረደ ከፊልድ ማርሻል ብርሃኑ ጁላ ጋር ተወያዩ። ሁለቱ ወታደራዊ መኮንኖች የተገናኙት በአዲስ አበባ ነው። ዝርዝሩን አዘጋጅተናል። በሌላ በኩል በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ መንግስት የሰላምና ጸጥታ ሴክሬታሪያት የፌዴራል መንግስት በትግራይ ክልል ጣልቃ እንዲገባ የቀረበውን ጥያቄ አሸማቃቂ ሲል ኮንኖታል። ሴክሬታሪያቱ ባወጣው መግለጫ የፌዴራል መንግስቱን አጋር ሲል የጠራው ሲሆን የውጭ አካላት ለትግራይ ፖለቲካዊ ችግር መፍትሄ የሚያመጡ ሳይሆኑ የሚያባብሱ ናቸውም ብሏል። እንመለከተዋለን። በአማራ ክልል አርሶ አደሮች የማዳበሪያ ዋጋ መናር ካቅማቸው በላይ ስለመሆኑ ተናገሩ። የብልጽግናው ባለስልጣናት በአብይ አህመድ እንኳን ደስ አላችሁ ሰበር ዜና የታወጀው የኢኮኖሚ ማሻሻያ ምክንያት ነውና ምንም ማድረግ አንችልም የሚል ምላሽ ሰጥተዋቸዋል። በክልሉ አሁን የደፈጣ ጥቃቶች እየተፈጸሙ የሚደርሰው ጉዳትም እንደቀጠለ ይገኛል። ታደምጡታላችሁም። የኦፌኮ ሊቀመንበር መረራ ጉዲናን ጨምሮ ሶስት ኢትዮጵያ ያለ ስብሰባ ከሄዱበት ሀገር እንዳይገቡ ተከልክለው ተባረሩ። የስብሰባው ተሳታፊዎች በተጓዙበት አውሮፕላን ወደ አዲስ አበባም ተመልሰዋል። በአንጻሩ የአንጎላው ፕሬዚደንት ዛሬ በአዲስ አበባ ከጠቅላይ ሚኒስትር አብይ ጋር መወያየታቸውን የመገናኛ ብዙሀን ዘግቧል። በዝርዝር የምንመለከተው ጉዳይ ይሆናል። ሚኒስቴሩ ትግራይን በተመለከተ አስጠነቀቀ። ብሪታንያ ደግሞ በአጠቃላይ ኢትዮጵያን በተመለከተ ነው ማስጠንቀቂያዋን ያወጣችሁ ሰሙታላችሁ። አቶ ጌታቸው ረዳ በርካታ የመገናኛ ብዙሃን በተገኙበት የሰጡት መግለጫ መነጋገሪያ ሆኗል። ከዚህ ጋር በተያያዘ የምናደርሳችሁ መረጃም ይኖረናል። የኢራኑ ጠቅላይ መሪ አያቶላ አሊ ሃሚኒ የአሜሪካን የነደራደር ጥያቄ ውድቅ አደረጉት። ጠቅላይ መሪው በኒውክሌር ፕሮግራም ዙሪያ ከትራምፕ የተላከላቸውን ደብዳቤም ተረክቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ትሰማላችሁ። መልካም ቆይታ ይሆንላችሁ። የትግራይ ጊዜያዊ መንግስት ምክትል ፕሬዚደንት ጀኔራል ታደሰ ወረደ ከፊልድ ማርሻል ብርሃኑ ጁላ ጋር ተወያዩ። ሁለቱ ወታደራዊ መኮንኖች የተገናኙት በአዲስ አበባ ነው። አቶ ጌታቸው በአዲስ አበባ በሰጡት መግለጫ የተቿቸውና በመሀላችን መራራቅ አለ ብለው የገለጿቸው ጀነራል ታደሰ ወረደ ወደ አዲስ አበባ ያቀኑት ሐሙስ ከሰዓት በኋላ ነው ያሉት ምንጮች ከዘጠኝ ሰዓት ጀምሮም ከፊልድ ማርሻል ብርሃኑ ጁላ ጋር መገናኘታቸውን ተናግረዋል። በትግራይ ክልል ውስጥ የተከሰተው ሁኔታና ፖለቲካዊ ውጥረቱን በ ማስመልከት ውይይት ማድረጋቸውን የጠቆሙት ምንጮች ዝርዝሩን ከመናገር ግን ተቆጥቧል። በመጪዎቹ ቀናትም ጠቅላይ ሚኒስትሩ ጀኔራል ታደሰ ወረደና ጌታቸው ረዳን ጨምሮም የትግራይ ባለስልጣናትን ያነጋግራሉ ነው የተባሉ። አቶ ጌታቸው ረዳ በአማርኛው መግለጫቸው ወቅት እርሳቸው በሚመሩት ስብሰባ ላይ እኔ እንድገደል ሲጠየቅ አላወገዙም፣ ራሳቸውን እንደ መንግስት አካል የማይቆጥሩም፣ በመካከላችን መራራቅ አለ ወዘተ በማለት የኔ ምክትል ያሏቸውን ጀኔራል ታደሰ ወረደን እንደተቿቸውም ይታወቃል። ጌታቸውን ወይ ሌላ ጊዜያዊ መስተዳድሩን ኃላፊ ሲዘነጥል የሚውል መገደል አለበት እያለ ሲያስፈራራ የሚውል የሚያስተባብል ሰው የለም። እነዚህ ሰዎች ተሰብስቦ እነዚህ ባንዳዎች መገደል አለባቸው፣ የለም። የእኔ ምክትል ባለበት ጌታቸውን አጻድቃን ለምን አልገደልክም? መግደል እንዴት አቃተህ? አንተን የመሰለ ጀግና ተብሎ ማስተባበያ አይሰጠ የለም፣ ማስተባበያ አይሰጥም። ይህ በእንዲህ እንዳለበት ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ መንግስት የሰላምና ጸጥታ ሴክሬታሪያት የፌደራል መንግስት በትግራይ ክልል ጣልቃ እንዲገባ የቀረበውን ጥያቄ አሸማቃቂ ሲል ኮነነው። ሴክሬታሪያቱ ባወጣው መግለጫ የፌደራል መንግስቱ አጋር ሲል የጠራ ሲሆን የውጭ አካላት ለትግራይ ፖለቲካዊ ችግር መፍትሄ የሚያመጡ ሳይሆኑ የሚያባብሱ ናቸው ብሏል። በትግራይ እየተካረረ የመጣው የፖለቲካ ችግር ወደ ጸጥታ ችግር እንዳይሸጋገር ለመፍታት ሰፊ ጥረት ሲደረግ ቆይቷል ያለው መግለጫው በፍላጎት ማጣትና መጠፋፋትን ምርጫቸው ባደረጉ ወገኖች ምክንያት ጥረቱ አልተሳካም ሲልም አትቷል። ይሁን እንጂ የተደረገውን ጥረት የትኛው ወገን ፍላጎት እንዳጣ አልዘረዘርም። የትግራይ ህዝብን ወደ ከፋ መከራ የሚያስገባ ኃላፊነት የጎደለው ተግባር ሲፈጸም ቆይቷል ያለው መግለጫውም በዚህ ሳምንት የተሰጡትን መግለጫዎችና ውሳኔዎችን ደግሞ ያልተለመዱ ብሏቸዋል። ችግራችን ውስጣዊና በተጋሩ ጥበብ እንደዚሁም የካበተ ልምድና በተረጋጋ ልቦና የሚፈታ ነውም ብሏል። ይሁን እንጂ ከጎናችን ያልተለየውና ዋና አጋር የሆነውን ፌዴራል መንግስት ችግሩን ፍታ ብለው ወደ ትግራይ መጥራት ለችግሩ ሌላ መልክ የሚሰጥ ነው ብሎታል። ጉዳዩን የፌዴራል መንግስት እንዲገባበት የሚደረገውን ጥሪ ችግሩን ውጫዊ መልክ እንዲይዝና እንዲባባስ የሚያደርግ ከፌዴራል መንግስት ጋር ያለን መተማመን የሚያጠፋም መጠራጠሪን የሚፈጥርና የማይጠቅም ኃላፊነት የጎደለው ተግባር ነው ሲልም ገልጾታል። ያጋጠመው ችግር በየትኛውም አቅም የሚፈታ ነው ያለው ሴክሬታሪያቱም የክልሉ ጸጥታና ፖለቲካዊ ችግሮችን ሌላ እንዲፈታልህ መጋበዝ የሚያሸማቅቅ ብቻ ሳ ሳይሆን በዚህ ምክንያት የሚኖር የኃይል እንቅስቃሴ ችግሩ እንዲወሳሰብ ሕዝብም እንዳይረጋጋ የሚያደርግ ነው ሲል ገልጿል። የኦፌኮ ሊቀመንበር መረራ ጉዲናን ጨምሮ ሶስት ኢትዮጵያውያን ለስብሰባ ከሄዱበት ሀገር እንዳይገቡ ተከልክለው ተባረሩ። የስብሰባው ተሳታፊዎች በተጓዙበት አውሮፕላን ወደ አዲስ አበባ ተመልሰዋል። በአንጻሩ የአንጎላው ፕሬዚደንት ዛሬ በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸውን የመገናኛ ብዙሃን ዘግቧል። ፕሮፌሰር መረራ ጉዲናን ጨምሮ ሶስት ኢትዮጵያውያን ዘጠኝ ታንዛኒያውያን አምስት የቦትስዋና ዜጎች ሁለት ደቡብ አፍሪካውያንና ሌሎችን ጨምሮ ያሳፈረው የኢትዮጵያ አየር መንገድ ኢቲ 851 ሀሙስ ሐሙስ ማለዳ ከጠዋቱ ሶስት ከአርባ ከአዲስ አበባ ተነስቶ ወደ አንጎላ ተጉዞ ነበር። የጉዟቸው ዓላማም በሀገሪቱ ዋና ከተማ ሉዋንዳ በሚደረግና በፓን አፍሪካንስ ዲሞክራሲያዊነት ላይ የሚመክር ጉባኤ ላይ ለመሳተፍ ነበር ያሉት ምንጮች፣ በዚህም አንድ የአዲስ አበባ ዩኒቨርሲቲ ፕሮፌሰር አንድ መንግስታዊ ያልሆነ ድርጅት ሰራተኛና ፕሮፌሰር መረራን ጨምሮ ሌሎች አፍሪካውያን ሰዓታትን የፈጀውን በረራ ጨርሰው ደርሰው ነበር ብሏል። ለጉዞ የሚያስፈልጓቸውን ሰነዶች ቪዛ፣ ፓስፖርት፣ የሆቴል ማረፊያና ሌሎችም ጉዳዮችን ልተው ኤርፖርት የደረሱት ተጓዦች ወዲያውኑ የገጠማቸው ነገር ግን እንግዳ ተብሏል። ሶስቱንም ኢትዮጵያውያንን ጨምሮ ለስብሰባ ወደ ሉዋንዳ የተጓዙት አፍሪካውያን ፓስፖርት የነጠቁት የአንጎላ የደህንነት ሰራተኞች ወደ ሀገራችን አትገቡም ብለውም ከልክለዋቸዋል። ጉዳዩ ለማስረዳት ቢሞከርም ያልተሳካላቸው አፍሪካውያኑ በሄዱበት የኢትዮጵያ አየር መንገድ አውሮፕላን በግዳጅ እንዲሳፈሩ ተደርገው ፓስፖርታቸውን በእጃቸው እንዳይሰጣቸው አድርገው ወደ አዲስ አበባ መልሰዋቸዋል ተብሏል። ይህ ሁሉ ሲከናወንባት የዋለችው አንጎላ ፕሬዚዳንት ማኑኤል ም አዲስ አበባ ውስጥ ከጠቅላይ ሚኒስትር አብይ አህመድ ጋር ሲመካከሩ መዋላቸውን ጠቅላይ ሚኒስትሩ በፌስቡክ ገጻቸው ላይ ጽፏል። በሌላ አየር መንገድ የተጓዙ ሌሎች ዜጎችና ፖለቲከኞች የታሰሩ ሲሆን ከእነዚህ ውስጥ አንዱ የቀድሞ የቦትስዋና ፕሬዚደንት በዛው በአንጎላው አንቶኒዮ ኔቶ ዓለም አቀፍ አውሮፕላን ጣቢያ መታሰራቸውን መገናኛ ብዙሃን ዘግቧል። በኢትዮጵያ አየር መንገድ ተጉዞ በመጡበት አውሮፕላን ተባረው እንዲሄዱ ከተደረጉት መካከል ኬንያዊው የተቋሚ የፖለቲካ ድርጅት መሪ ኤድዊን ሲፉና ይገኝበታል። 25 አፍሪካውያን የፖለቲካ መሪዎች በክብር ተጠርተን ወደ አንጎላ ብንጓዝም ተጠርዘን ተባረናልም ብለዋል። ይሁን እንጂ የአንጎላ የደህንነት ሰዎች መንገደኞቹን እንዲህ ላደረጉበት ድርጊት ምክንያት አልተነገራቸውም። በኢትዮጵያ አየር መንገድ ወደ አዲስ አበባ የተመለሱት ሰዎችም ቦሌ ኢንተርናሽናል ኤርፖርት ሲደርሱ ፓስፖርታቸው ተሰጥቷቸዋል። በአማራ ክልል አርሶ አደሮች የማዳበሪያ ዋጋ መናርካ አቅማቸው በላይ መሆኑን ተናገሩ። የብል ጽግናው ባለስልጣናት በአብይ አህመድ እንኳን ደሰላቸው ሰበር ዜና የታወጀው የኢኮኖሚ ማሻሻያ ምክንያት ነውና ምንም ማድረግ አንችልም የሚል ምላሽ ሰጥተዋቸዋል። በክልሉ አሁንም የደፈታ ጥቃቶች እየተፈጸሙ የሚደርሰው ጉዳትም እንደቀጠለ ይገኛል። በአማራ ክልል አሁን ለቀጠለ ውጊያ እንደ መሰረታዊም ባይሆን እንደ አንድ መነሻ ተደርገው ከሚጠቀሱ ጉዳዮች አንዱ የክልሉ አርሶ አደር ማዳበሪያ ተከልክሎ ጅራፍ ይዞ ጉዳት አደባባዮች የወጣበት ክስተት ይነሳል። የብልጽግናው ባለስልጣናት ያንን ክስተት የጅራፍ ፖለቲካ ይሉት ነበር። እነሆ በዚህ ዓመት ደግሞ አርሶ አደሮች ባለፈው ዓመት ይገዙት የነበረው ማዳበሪያ ዘንድሮ በትንሹ በእጥፍ ዋጋ አሻቅቦ እንዲገዙ ተገደዋል። አገዛዙ በክሉ ለሚገኙ አርሶ አደሮችን ማሳ በከባድ መሳሪያ እንድዷል፣ መኖሪያቸውን አቃጥሏል። ከሁለቱም ተፋላሚ ወገኖች በኩል አርሶ አደሩ ላይ ስርቆት ስለመፈጸማቸውም የሰባዊ ተቋማት ደጋግመው ገልጸዋል። አሁን ደግሞ ይህ አርሶ አደር ለእነ አይኤምኤፍ የሀገሪቱ የኢኮኖሚ ፖሊሲ ሴቶች ተሽጧል ና ከእጥፍ በላይ ዋጋ በአንድ ከረጢት ማዳበሪያ እንደተጨመረበት ተነግሮታል እናም አርሶ አደሮች ከአቅማችን በላይ ሆኖ ተስፋ ቆርጠናል መድኃኒት ይሁን ማዳበሪያ የምንገዘው ግራ ገብቶናል ይላሉ

ምን ምንጊዜም ኑሮ ውድነት ኑሮ ውድነት ይባላል፣ የዘንድሮ ብቻ የተለየ ነው። ያው እንግዲህ ሽምብራውን ጓያውን መዝራት ነው። ማዳበሪያ ምናምን ነገር የማይለው መዝራት ነው እንግዲህ ምን አማራጭ አለ? ዛሬ ምንም የት መድረሻ የት መድረሻ ምናምን ነገር የጠፋው እኮ ዛሬ ደሀ ሲናገር መቼም ብሶት ይወጣለት ይመስላል። ያው እንናገረው እንጂ አልበለዚያ እኔ መፍትሄ እኔ እንጃ። ደሀ በቁሱሉ ላይ እንጨልቀቅበት ነው። የብልጽግናው የአካባቢ ባለስልጣናት ምክንያት አድርገው ለአርሶአደሮች የገለጹላቸው ደግሞ የብልጽግና አውሮፕላኖች ተሳፍረናል የሚሉ መሪዎቻችሁ እንኳን ደስ አላችሁ በሚል አደረግን ያሉት የኢኮኖሚ ማሻሻያ ነው የሚለውን ነው። ይህ ክልል አሁንም አርሶ አደሮች የሚገደሉበት ሆኖ ግን ቀጥሏል። ዛሬ በምዕራብ ጎጃም ዞን ሰከላ የተገደሉት ሁለት አርሶ አደሮች ደግሞ አንድ አብነት ናቸው። በተለያዩ አካባቢዎች የሚፈጸሙ የደፈጣ ጥቃቶች በሀገር ዜጋና በሀገር ሀብት ላይ ጉዳት እያስከተሉም ናቸው ናቸው። ዛሬ ከተፈጸሙት የደፈጣ ጥቃቶች ውስጥም በሰሜን ሸዋ ዞን አንኮበር፣ በአዊ ዞን ባንጃ የደረሱት ይነሳሉ። ከደሴ በቅርብ ርቀት ላይ ባሉ መሀል ገንዳና ጀርጀሮ፣ በደቡብ ወሎ ወልድያ አቅራቢያ የተደረጉት ደግሞ የተኩስ ልውውጦች ናቸው። ሚኒስቴሩ ትግራይን በተመለከተ አስጠነቀቅም። ብሪታንያ ደግሞ በአጠቃላይ ኢትዮጵያን በተመለከተ ነው ማስጠንቀቂያ ያወጣችው። በትግራይ ክልል ከሰሞኑ ያለውን ነባራዊ ሁኔታ ተከትሎ ከሀያ በላይ ሀገራት ስጋትና ማሳሰቢያቸውን መግለጻቸው የሚታወስ ነው። አቶ ጌታቸው ረዳን በርካታ ዲፕሎማቶችን ስለ ክልሉ አሁናዊ ሁኔታ አሳሳቢነት ማስረዳታቸውን መግለጻቸውም እንደዚሁ። ይህንን ተከትሎ የፈረንሳይ የውጭ ጉዳይ ሚኒስቴር ማስጠንቀቂያ አውጥቷል። ይህ ማስጠንቀቂያም ቱሪስቶች ወደ ትግራይ ክልል እንዳትጓዙ የሚል ነው። በመቀል እና አዲግራት አለመረጋጋቶች ነበሩ የሚለው ማስጠንቀቂያው በህወሓት ቡድኖች መካከል በተፈጠረ አለመግባባት ሳቢያ የተከሰተ ስለመሆኑም ያመለክታል። በትግራይ ክልል የምትገኙ የፈረንሳይ ዜጎች ክልሉን ለቃችሁ ውጡ የሚልም አክሎበታል። በክልሉ ለወራት የቆየው ፖለቲካዊ አለመግባባት በተለይም ከሰሞኑ የአመራሮች ለውጥ ለማድረግ በሚከናወነው እንቅስቃሴም በአንዳንድ ስፍራዎች ላይ ሰዎችን ለጉዳት የዳረገ ግጭት ቢያጋጥምም በአብዛኛው አካባቢ ግን ያልተስተዋልም። መቀል እና ዲግራት ከንቲባ ጽፈት ጨምሮም በክልሉ በርካታ አካባቢዎች የህወሓት ጽህፈት ቤት በምክር ቤት የተሾሙ የሚላቸውን አመራሮችን በአቶ ጌታቸው ረዳ አስተዳደር ሰዎች ምትክ በሰራዊቱ እየታገዘ መተካቱን ማሳወቁ መግለጹ ይታወሳል። ይህ በእንዲህ እንዳለ ብሪታንያ በኢትዮጵያ የጉዞ ማስጠንቀቂያ አውጥታለች። ብሪታንያም ወደ ኢትዮጵያ የሚደረጉ ጉዞዎችን በሁለት የከፈለች ሲሆን በአጠቃላይ ወደ ሀገሪቱ ባትጓዙ ይመረጣል ብላለች። እንዲያም ሆኖ በጣም አስፈላጊ ጉዞ ከሆነ መሄድ ያለባቸው የተወሰኑ ክፍሎችን በሚልም ለይታለች። ወደ አማራና ጋምቤላ ክልሎች በፍጹም እንዳትጓዙ ይላል የብሪታንያ ማስጠንቀቂያ። ወደ ሌሎች የሀገሪቱ አካባቢዎች በተለይም በድንበር ቀጠና ላይ ዜጎች ከመጓዝ ይቆጠቡ ሲልም ያስጠነቅቃል። በከፍተኛ ወታደራዊ አጀብ በመንገዶች እየተቀረጹ ሰው ይወደናል በማለት ለማሳየት በስሎ ሞሽን የአገዛዙ መሪዎች በልሳኖቻቸው በኩል ሲመላለሱ የሚውሉባት ኢትዮጵያና ዜጎች በየቀኑ ለገታና ዝርፊያ የተጋለጡባት የተኩስ ድምፅ ብርቅ ያልሆነባት ሀገራትም እንዲህ ማስጠንቀቂያ የሚያወጡባት ኢትዮጵያ ለየቅሉ ጉዞም ቀጥሏል። በተያያዘ ዜና በአዲስ አበባ አቶ ጌታቸው ረዳ የሰጡት መግለጫ አሁን መነጋገሪያ ሆኖ ቀጥሏል። መግለጫቸው ላይ የትግራይ ክልል የመገናኛ ብዙኃን ሳይገኙ መቅረታቸውን መዘገባችን የሚታወስ ነው። የብልጽግናው ልሳናት በቀጥታ ያሰራጩት ያቶ ጌታቸው ረዳ መግለጫ ከ2011 ወዲህ በፖለቲካዊ ጉዳዮች ብዙ ጋዜጠኞች በተገኙበት የተሰጠም የመንግስት ባለስልጣን መግለጫም ሆኗል። የትምህርት ሚኒስትሩ ብርሃኑ ነጋ የወደቁ ተማሪዎችን ዝርዝር ለማወጅ ከሚገኙባቸው አመታዊ መግለጫዎች በስተቀር ይህንን ያክል የመገናኛ ብዙሀን የተገኙበትና ያሻቸውን ጥያቄ ጠይቀው ምላሽ የተሰጠበት ጋዜጣዊ መግለጫ በአዲስ አበባ ከተካሄደም ስድስት ዓመታት አልፏል። ጠቅላይ ሚኒስትሩም ጦርም ጦር መሳሪያም ሲያስመ ሲመረቁ ብቻቸውን ቆመው ሲያወሩ እንጂ ሲጠየቁ ታይተው አያውቁም። የትኛውም የክልል ፕሬዚደንት የሚመራው ህዝብን በጦርነት ሲታመስም ሆነም የተፈጥሮ አደጋ ሲያጋጥመው ሀገሪቱ ላይ ያሉ የግልና የመንግስት የመገናኛ ብዙሀንን ጠርቶ በጋራ መግለጫ ሲሰጥ እምብዛም አይታይም። ጠቅላይ ሚኒስትሩም ጦርነት ሲያውጁም ይሁን ለአይኤምኤፍ ኢትዮጵያውያንን አሳልፈው ሲሰጡ፣ እንደዚሁም ሌሎች የሚሊዮኖችን ህይወት ያመሰቃቅሉ ውሳኔዎችን ሲያሳልፉ ጋዜጣ መግለጫዎችን አይሰጡም። የሚኒስትሮችም ጉዳይ ተመሳሳይ ሲሆን ጥቂት የመንግስት ጋዜጠኞችን ይዞ ከማስቀረጽ ውጭም በመስሪያ ቤቶቻቸው ጉዳይ ላይ መግለጫ ሲሰጡ እምብዛም አይስተዋሉም። አቶ ጌታቸው ረዳ በአዲስ አበባ የሰጡትን መግለጫ ከዚህ አንጻር የተመለከቱ ሰዎችም ሚዲያን አለመፍራትንና ጋዜጠኞችንም ጥያቄ የመጠየቅ ሕዝብም የማወቅ መብት እንዳላቸው አሳይተዋቸዋል በሚል እየገለጿቸው ነው። አቶ ጌታቸው በትግራይ ክልል መግለጫ ሲሰጡ የሚታወቁ ሲሆን የውጭ ሀገር ጋዜጠኞችንም ሆነ መቀመጫቸውን መቀሌ ያደረጉ የመገናኛ ብዙኃንንም ይጋብዛሉ። በዚህም ጥያቄን አስቀድመው በመቀበል ሳይሆን እዛው ተጠይቀው ከማብራራት በተጨማሪ በሶስት ቋንቋዎች የአንድ ለአንድ ቃለ ምልልሶችን ሲሰጡ ነው አልታወቁት እንዲህ ባለመልኩ የአንድ ለአንድ መግለጫ ለውጭም ይሁን ለሀገር ውስጥ የመገናኛ ብዙኃን የሚሰጥም ሆነም መግለጫን የሚያቀርብ መሪ ከአቶ ጌታቸው ውጭም ብዛም አልታየም። ብልጽግና ጋብዟቸው የማያውቋቸውን ጋዜጠኞችን ጥያቄ እንዲጠይቁ መድረክ አመቻችተው እድል መስጠታቸው አነጋጋሪ ሆኗል። ይሁን እንጂ መግለጫቸው ላይ ከትግራይ ክልል የመጡ ሚዲያዎች ያልነበሩ ሲሆን የአቶ ጌታቸው መግለጫን በማሰራጨት የሚታወቁት መንግስታዊዎቹ ድምፀ ወያንና ትግራይ ቴሌቪዥንም የአዲስ አበባውን መግለጫ አላስተላለፉም። የአሜሪካ የተራድኦ ድርጅት እርዳታ ማቋረጡን ተከትሎ በትግራይ ክልል ላይ አንድ ሚሊዮን ዜጎች እርዳታ የሚያቀርቡ የረድኤት ድርጅቶች እርዳታን ማከፋፈል እንዳቆሙ ተሰማ። በአማራ ክልል ደግሞ በሰሜን ወሎ ዞን በቦግና ወረዳ ለከፍተኛ ከፍተኛ የምግብ እጥረት የተጋለጡ ነዋሪዎች የምግብ እርዳታ ካገኙ ከሀያ ቀናት በላይ እንደሆናቸው ታውቋል። አሶሼትድ ፕሬስ እንደዘገበው ከሆነ የአሜሪካ የተራድኦ ድርጅት እርዳታ ማቋረጡን ተከትሎም በትግራይ ክልል ከአንድ ሚሊዮን በላይ ዜጎች እርዳታ የሚያቀርቡላቸው ድርጅቶች እርዳታ ማከፋፈል አቁሟል ተገኝተዋል። ለአብነትም ከመቀለ ወጣ ብሎ በሚገኝ ሀያ ሺህ ተፈናቃዮችን የያዘ መጠለያ የምግብ እርዳታ እንደተቋረጠም ዘገባው ጠቅሷል። የረዲድ ድርጅቶች ጥምረት በአሁኑ ወቅት ትግራይ ውስጥ የምግብ እርዳታ ለማጓጓዝ ለነዳጅና ለጭነት ተሽከርካሪዎች ኪራይ የሚሆን ገንዘብ እንደሌለው መናገሩም ዘገባው አክሏል። በገንዘብ እጥረት ሳቢያ 300 ሺህ ተረጆችን ለአንድ ወር መመገብ የሚያስችል 5000 ሜትሪክ ቶን እርዳታ ማሽላ መቀለ መጋዘን ውስጥ እንደታሸገ መሆኑን መረዳቱንም ዘገባው ጠቅሷል። ለሳምባ ነቀርሳ ለኤችአይቪና በጦርነቱ ወቅት የጾታ የጥቃት ሰለ ባለሆኑ ሴቶች ላይ የሚሰሩ ድርጅቶችም ስራቸውን አቋርጠዋል ተብሏል። ይህ በእንዲህ እንዳለ በአማራ ክልል ሰሜን ወሎ ዞን በቡግና ወረዳም ለከፍተኛ የምግብ እጥረት የተጋለጡ ነዋሪዎች የምግብ እርዳታ ካገኙም ከ20 ቀናት በላይ እንደሆናቸውም የዞኑ ባለስልጣናት ተናግሯል። ለነዋሪዎች አስቸኳይ የምግብ እርዳታው የተቋረጠው የአሜሪካ የተራድኦ ድርጅት ዩኤስአይዲ የምግብ እርዳታ አቅርቦትን ማቋረጡን ተከትሎ እንደሆነም ተገልጿል። የክልል መንግስታት በክልሎቻቸው የምግብ እጥረት ያለባቸው ነዋሪዎች በራሳቸው ወጪ የምግብ እርዳታ ያቀርቡ የካሽሚር ፖሊሲ መንግስት መከተል መጀመሩም ለእርዳታው መቋረጥ ሌላኛው ምክንያት ነውም ተብሏል። በወረዳው ከፍተኛ የመገብ እጥረት የተከሰተው በተያዘው የምርት ዘመን ለማምረት ከታቀደው ወደ 300 ሺህ የሚጠጋ ኩንታል እህል ውስጥ 91 ሺህ ኩንታል ብቻ መመረቱንም ተከትሎ ነው። የኢራኑ ጠቅላይ መሪ አያቶላ ሀሊ ሀሚኒ የአሜሪካን እንደራደር ጥያቄ ውድቅ አደረጉ። ጠቅላይ መሪው በኒውክሌየር ፕሮግራም ዙሪያ ከትራምፕ የተላከላቸው ደብዳቤ በተባበሩት አረብ እምሬቶች በኩል እንደደረሳቸውም ተሰምቷል። ባሳለፍነው ሳምንት የአሜሪካው ፕሬዚደንት ዶናልድ ትራምፕ ለጠቅላይ መሪው ደብዳቤ መላካቸው የሚታወቅ ነው። ዶናልድ ትራምፕ ኢራን ሁለት አማራጭ አላት ወይ ለድርድር ፈቃደኛ መሆን አሊያም ወታደራዊ እርምጃን መቀበል ሲሉ መናገራቸውም ይታወሳል። ይህን ተከትሎ የሀገሪቱ ፕሬዚዳንት ሙሴድ ፔጀሽኪያን በትናንት ነውለት ከሚያስፈራራን አካል ጋር አንደራደርም ትራምፕ የፈለጉትን ማድረግ ይችላሉ ሲሉ መናገራቸውም አይዘነጋም። ትራምፕ ለኢራን ከፍተኛ መሪዎች የጻፉት ደብዳቤ እየተባበሩት አረብ ኤምሬቶች ፕሬዚደንት ዲፕሎማሲያዊ አማካሪም ለኢራን የውጭ ጉዳይ ሚኒስትር በትናንት ነውለት አስረክቧል። የአረብ ኤምሬት ሱሉ ቋንቋ ቡድን ደብዳቤውን ለኢራን የውጭ ጉዳይ ሚኒስትር ባስረከቡበት ተመሳሳይ ወቅት ከዩኒቨርሲቲ ተማሪዎች ጋር ውይይት ላይ የነበሩት የኢራኑ ጠቅላይ መሪ የአሜሪካን የንደራደር ጥያቄ አታላይ ሲሉ ጠርተውታል። ከትራምፕ የተላከውን ደብዳቤ እንዳልተመለከቱት የገለጹት ሀሜኒ የድርድር ስምምነት ውልን እንደማያከብሩ እያወቅን መደራደር ምንዋጋለው ዋጋ አለው፣ ስለዚህ ለመደራደር መጋበዙ ማታለል ካልሆነ ጥቅም የለውም ሲሉ መናገራቸውን የሀገሪቱ የመገናኛ ብዙኃን ዘግቧል። ትራምፕ በመጀመሪያው የስልጣን ዘመናቸው ከ2015 የኢራን የኒውክሌር ስምምነት ምነት በመውጣት የኢራንን ኢኮኖሚ ያሽመደመደ የኢኮኖሚ ማዕቀብ መጣላቸውም ይታወሳል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።